ከቤት ሆናችሁ በስልካችሁ ወይም ደግሞ በኮምፒውተራችሁ ገንዘብ መስራት ህልም መስሎ ነው አይደለም የሚታያችሁ? እንግዲያውስ ይህንን ቪዲዮ ለእናንተ ነው። ሰላም፣ ሄለን እባላለሁ። እንኳን ወደ ዲጂታል ስኬት በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻ ከኔ ጋር ቆዩ። ወደ ዝርዝሩ እንግባ። በዚህ ዘመን ብዙ ሰዎች ከመደበኛ ስራ ወደ የኦንላይን ስራ እየቀየሩ ነው። ምክንያቱ ደግሞ የገንዘብ ፍሪደም አለ፣ የታይም ፍሪደም አለ የቦታ ነፃነትም አለ ይሄ ጥቅም ስላለው ብዙ ሰው የኦንላይን ስራ ተመራጭ አድርጎታል ስራዎቹ ምን ምንድን ናቸው የምትሉ ከሆነ ደግሞ አንደኛ ነገር ፍሪላንሲንግ ነው ፍሪላንሲንግ ደግሞ አፕወርክ ላይ ፋይበር ላይ ሊንክደን ብዙ ሳይቶች አሉ የተለያዩ ሳይቶች ላይ እናንተ ሪሰርች ማድረግ ብቻ ነው የሚጠበቅባችሁ ሳይቶች ላይ የእናንተ ችሎታ ቪዲዮ ኤዲቲንግ ነው ግራፊክስ ዲዛይን ነው፣ የተለያዩ ነገሮች ላንጉጅ ነው። ኢቭን ቋንቋ የምትችል ከሆነ እንግሊዝኛ ቋንቋ የምትችል ከሆነ በአስተርጓሚነት ልትቀጠሩ ትችላላችሁ። እና የእናንተን ችሎታ እዛ ሳይት ላይ መሸጥ ነው ፍሪላንሲንግ ማለት ይሄ ነው። ሁለተኛ ደግሞ ዩቱብ ቲክቶክ፣ የተለያዩ ፕላትፎርሞች ላይ ኮንቴንት ክሬት ማድረግ ነው። ይሄ በጣም ብዙ ብዙ ሰዎች እየተቀየሩበት ያለው ስራ ነው። እያየንም ነው። አንዳንድ ታዋቂ ኢንፍሉዌንሰሮች ከሶስት አመት ከአራት አመት በፊት ምን አይነት ህይወት ይኖሩ እንደነበረ አሁን ላይ ያሉት ደረጃ በግልጽ ይታወቃል። ሶስተኛ ደግሞ ሪሞት ጆብ ይባላል። ሪሞት ጆብ ትላልቅ ካምፓኒዎች እናንተ ቤታችሁ ሁናችሁ ስራ ይቀጥራቸዋል ከነሱ ጋር ስምምነት በማድረግ ዋናው እናንተ ማድረግ የሚጠበቅባችሁ ነገር ፕሮፋይላችሁ አሪፍ አድርጋችሁ መሙላት፣ እንደገና ደግሞ ችሎታችሁ የሚገልጽ ፖርትፎሊዮ ማዘጋጀት ነው። አራተኛ ደግሞ ኦንላይን ሾፒንግ ነው። በራሴ መንገድ ነው የምትሉ ከሆነ በትንሽ ካፒታል መጀመር ትችላላችሁ። የሆነ እቃ አምጥታችሁ እዚህ ጋ የሆነ የራሳችሁ ትርፋትርፋችሁ መሸጥ ትችላላችሁ። አሊያም ደግሞ አይ እኔ መጀመር አልችልም አቅሜ የለኝ የምትሉ ከሆነ ከነጋዴዎች ጋር በቅናሽ እንዲሰጧችሁ አድርጋችሁ እናንተ ትርፋትርፋችሁ መሸጥ ትችላላችሁ። ይህንን ስላችሁ ደግሞ ሁሉም ነገር አልጋ በአልጋ ይሆናል ማለት አይደለም። አንዳንዴ ላይሳካም ይችላል። ግን ደግሞ ባይሳካ እንኳን ከባለፈው ችግራችሁ፣ ከባለፈው ስህተታችሁ ተምራችሁ እንደ አዲስ አሻሽላችሁ የምትጀምሩ ከሆነ ነው ውጤታማ የምትሆኑት። ግን ደግሞ በአንድ ጊዜ ለውጥ አላየሁበትም፣ አድካሚ ነው ብላችሁ የምትተውት ከሆነ ለውጥ አታዩበት። መሞከር ብቻ ነው የሚሆነው። ስለዚህ ስራ ይበላሻል፣ ይስተካከላል፣ እንደዛ እያለ ነው የሚሄደው። በአንድ ጊዜ ሁሉም ነገር ፐርፌክት አይሆንላችሁም። ዋናው ነገር የእናንተ ትዕግስት ነው። ትዕግስትና ቀጣይነት ይፈልጋል። በቀጣይነት በትዕግስት በዲሲፕሊን በስነ ስርዓት የምትሰሩ ከሆነ የማይሳካበት መንገድ ምንም የለም። እንግዲህ ይሄ ቪዲዮ አስተምሮኛል፣ ወድጀዋለሁ የምትሉ ከሆነ ሰብስክራይብ፣ ላይክ፣ ሼር አድርጉ ለሌሎችም እንዲደርስ። በቀጣይ ሳምንት እስከምንገናኝ ሰላም ሁኑ።